አብይ አህመድ ወደ ስልጣን ከመጡ ወዲህ ትኩረት አድርገው ሲሰሩበት ከነበሩ ጉዳዮች አንዱ ኢኮኖሚ ነው። ዘርፉን የሰሜኑ ጦርነት፣ የኮሮና ቫይረስ፣ በየቦታው የሚነሱ የጸጥታ ችግሮችና መሰል ሰው ሰራሽና ተፈጥሯዊ ችግሮች እየተፈተነ ይገኛል። በዛሬው አህዱ አጀንዳችን በትላንትና እለት መጋቢት ሀያ አራት ሁለት ሺ አስር አመት ምህረት የኢፌዲሪ ጠቅላይ ሚኒስትር ሆነው የተሾሙት ጠቅላይ ሚኒስትር አብይ አህመድ በፖለቲካው ረገድ ያከናወኑትን ክንዋኔዎች ያስቃኘንበት ቀጣይ ክፍል ሲሆን በዛሬው እለት ደግሞ ኢኮኖሚውን እንመለከታለን። በዛሬው ቀጣይ ክፍልም በተለይም የኢትዮጵያ ኢኮኖሚ ያለ ባለፉትን ሰባት አመታት ከየት ተነስቶ ወዴት ደረሰ የሚለውን እንዲሁም በኢኮኖሚው ረገድ ምን ተግዳሮት ገጠማቸው የሚለውን እንመለከታለን። አቤል ደጀኔ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡበት በዚህ በያዝነው ወር መጋቢት 24 2010 ዓ ም ከፍተኛ ለውጥ ይመጣል ተብሎ ተስፋ ከተጣለባቸው ጉዳዮች መካከል የኢኮኖሚ መሻሻል እና የኑሮ ውድነት ጫናን መቀነስ ዋነኛው ነው። ጠቅላይ ሚኒስትሩ ስልጣን በያዙ የመጀመሪያ ወራት ኢትዮ ቴሌኮም፣ ኢትዮጵያ አየር መንገድ፣ 13 የስኳር ፋብሪካዎች፣ የባህር ትራንስፖርት ና ሎጂስቲክ ድርጅቶችን እንዲሁም ሌሎች በመንግስት ይዞታ ስር ያሉ የልማት ተቋማትን በከፊል ለማዛወር መወሰኑን መግለጻቸው ይታወሳል። ከዚህም ባለፈ ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ ርዕዮተ ዓለማዊ ለውጥ የታከለባቸውን ኢኮኖሚ ውሳኔዎችን አሳልፈዋል። ይህም በአገሪቱ ኢኮኖሚ ውስጥ የግል ባለሀብቶችን ቁጥራቸው እንዲጨምርና ያላቸውን ፍላጎት ማሳያ ነው። ባለፉት ዓመታት ተግባራዊ ሲያደርጓቸው የነበሩት ውሳኔዎች ቀጣይ የሆኑና ስር ነቀል የሚባሉ ኢኮኖሚያዊ ለውጦችን በዚህ ወቅትም አድርገዋል። እነዚህ ኢኮኖሚያዊ ለውጦችን ተግባራዊ ለማድረግ የሚያግዙ ህጎችና አዋጆችን ለህዝብ ተወካዮች ምክር ቤት ቀርበው የተወሰኑ ጸድቀዋል። በወቅቱ ይህ ውሳኔ የአገሪቱን ኢኮኖሚ እድገት ለማስቀጠል የውጭ ምንዛሪ ጥረቱንና የዋጋ ግሽበቱን ለመቋቋም የገቢ ማመንጨት አቅምን ለማጠናከር እና የውጭ ንግዱን ለማቀላጠፍ በሚል ተወሰነ ነበር። ለዚህ ውሳኔ ሌላኛው ምክንያት የሆኑ ደግሞ የኢትዮጵያ የብድር መጠን ከፍ በማለቱ እንደሆነም ይናገራል። ከዚህ ባለፈም ባሳለፍ ነው ዓመት ተግባር የተደረጉ የማይክሮ ኢኮኖሚ ማሻሻዎች እና የካፒታል ገበያ መቋቋም በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን ከተወሰዱ ወሳኝ የኢኮኖሚ ማሻሻዎች ተጠቃሽ ናቸው። ይሁን እንጂ እነዚህ ማሻሻዎች ኢትዮጵያ በገባቸው የሰሜኑ ጦርነት ምክንያት በተለይም የውጭ ድጋፍ በከፍተኛ ሁኔታ እንድታጣም ሆኗል። ለዚህ ማሳያው ከ2010 በፊት ኢትዮጵያ ከለጋሽ ሀገራት የምታገኘው ድጋፍ እንደ ኢሮፓያን አቆጣጠር በ2020 ብቻ ብንመለከት እንኳን ከ5 ነጥብ 3 ቢሊዮን ዶላር በላይ ይድረስ የነበረ ሲሆን፣ በአሁኑ ሰዓት ግን ይህ በእጥፍ ቀንሷል። ሌላው ይህንን ጦርነት ተከትሎ ኢትዮጵያ ከአግዋ መውጣቷ ደግሞ በውጭ ምንዛሬ ላይ ከፍተኛ የሆነ ክፍተትን እንዲፈጥርም አድርጓል። የዛሬው አህዶ አጀንዳችንም መጋቢት መጋቢት ሃያ አራት ቀን 2010 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ሹመት መነሻ በማድረግ በፖለቲካው ረገድ የተከናወኑትን ክንዋኔዎችን ያስቃኘንበትን ቀጣይ ክፍል፣ ዛሬ ደግሞ ኢኮኖሚውን እንመለከታለን። በተለይም የኢትዮጵያ ኢኮኖሚ ያለፉትን ሰባት ዓመታት ከየት ተነስቶ ወዴት ደረሰ የሚለውን እንዲሁም በኢኮኖሚ ረገድ ምን አሳክተው ምን ተግዳሮት ሆነባቸው የሚለውን እንመለከተዋለን። ቃለ መሐላ በፈጸሙለትም ከኢኮኖሚ አንጻር ለተወካዮች ምክር ቤት አባላት ንግግር አድርገዋል። በዚያ ወቅት እንደገለጹት በሀገራዊ ፖለቲካዊ ጉዳዮች ላይ ትኩረት ያደረጉ ቢሆንም የቀጣይ ኢትዮጵያ ኢኮኖሚ ምን ሊመስል እንደሚችልም ጥቆማ ሰጥተዋል። ሆኖም በኢትዮጵያ ሕዝብን ብሶት ካጋጋሉት ጉዳዮች አንዱ ሙስና ተጠቃሽ ነው ያሉም ሲሆን ከዚህ በተጨማሪም ኢትዮጵያ እያስመዘገበች ባለው ፈጣን ኢኮኖሚ እድገትን በማጠናከር የውጭ ምንዛሬንና የዋጋ ንረትን ለመግታት በጽኑ እንደሚሰሩም ተናግረዋል። ሀገራችን ባለፉት ዓመታት ባስመዘገበችው ፈጣን እድገት የተነሳ በድህነት ቅነሳ፣ በመሰረተ ልማት ግንባታ፣ በሰው ኃይል ልማትና በመሳሰሉት ያገኘናቸው ስኬቶች ለሁሉም የሚ ታዩ ናቸው። ከዚህ አኳያ መንግስት የዋጋ ንረትና የውጭ ምንዛሪ ዋጋን ለማረጋጋት፣ የፋይናንስ ዘርፉን ጤናማነት ለመጠበቅ፣ ለኢኮኖሚ የሚቀርበውን የፋይናንስ አገልግሎት ተደራሽነትና አካታችነት ለማስፋት፣ የውጭ ምንዛሪ ግኝትን እንዲሁም ቁጠባንና ኢንቨስትመንትን ለማበረታታት፣ የስራ ዕድል ለመፍጠር፣ የህዝቡን የነፍስ ወከፍ ገቢ ለማሳደግ፣ አስከፊ ድህነትን ለመቀነስ የሚያስችሉ የፖሊሲ እና የትግበራ እርምጃዎች ወስዷል። የኢትዮጵያ ኢኮኖሚ ያለፉትን ሰባት ዓመታት በተለያየ መስቀለኛ መንገድ ላይ እንደሚገኝ የሚገልጹ በርካቶች ናቸው። በተለይም የኑሮ ውድነቱ ጫናው ከፍተኛ መሆኑ ይገለጻል። ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ የመጀመሪያ ወር ማዕከላዊ ስታስቲክስ ባወጣው መረጃ አጠቃላይ የዋጋ ግሽበቱ 137 በመቶ ነበር። ይሁን እንጂ እስከ ቅርብ ጊዜ ድረስ የኢትዮጵያ የዋጋ ግሽበት እስከ 30 በመቶ ደርሶ የነበረ ሲሆን አሁን ላይ ወደ 17 በመቶ መውረዱ እየተገለጸ ይገኛል። ያለፉት ሰባት ዓመታት ኢኮኖሚው በኮቪድ ወረርሽኝ፣ የዩክሬን ጦርነት እንዲሁም የዓለምን ኢኮኖሚ ያቃወ ሁነት የነበረ ሲሆን ዋናው ደግሞ ኢትዮጵያ ውስጥ የነበረው የሰላም መደፍረስ የፈጠረው ችግር የሀገሪቱን ኢኮኖሚ ክፉኛ የጎዳ እንደነበር ይገለጻል። በእነዚህ ሁሉ ምክንያቶች ወደ ሀገሪቱ መጥተው ኢንቨስት ማድረግ የሚፈልጉ ባለሀብቶች የቀነሱም ሲሆን፣ በተለይም በነበረው ሰብዓዊ መብት አያያዝ ምክንያት አጓ መሰረዙ የኢኮኖሚው ፈታኝ መስመሮች ነበሩ ሲሉ በአጀንዳችን ያካተት ናቸው የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሄ ተስፋ ይናገራሉ። ባለፉት

የዓለምን ኢኮኖሚ አቃወሰ ነው እዛ በኋላ ኢትዮጵያ ውስጥ ባለው ጦርነቶች ደግሞ ከፍተኛ ፈተና ኢኮኖሚ ደርሶበታል። ምክንያቱም አምራች የነበሩት ወረዳዎች ሊያመርቱ ይችላል። መንግሥት የሚመድበው በጀት ለልማት የሚመድበው በጀት ወደ ህግ ማስከበር ሊያዞረው ይችላል። ከዛ ሌላ ደግሞ ሀገሪቱ ውስጥ በጣም የተንሰራፋ የሙስና ችግሮች፣ የህገወጥ ንግድ ኮንትሮባንድ የሚከብለው ወይም በተለምዶ የምንነገረው የገንዘብ ዝውውር ሕጋዊ ያልሆኑ ችግሮች ኢኮኖሚን በጣም ተፈታትነውታል። እዚህ በተጨማሪ የአስተዳደር ነው። በተለይ በወረዳዎች አካባቢ ያለ የልማት የማስፈጸም ችሎታ በጣም እየቀነሰ መምጣት እና ክህሎቱ ማጣት እና በእነዚህ ሁሉ ምክንያቶች ኢንቨስተሮች ሀገሪቱ ውስጥ መጥተው መስራት የሚችሉበት ሁኔታ በጣም ቀንሷል። የምጣኔ ሀብት ባለሙያው እና ፖለቲከኛ ጌትነት ወርቁ በበኩላቸው የኢትዮጵያ ኢኮኖሚ ቀውስ ላይ ያለ ነው ሲሉ ይገልጹታል። ከሁለት ሺህ አስር ዓመተ ምህረት አስቀድሞ የነበረው ኢኮኖሚ አስከፊ የሚባል ነበር ያሉት አቶ ጌትነት በሀብታምና ደሃ መካከል ያለው ልዩነት የሰፋበት ሁኔታ ነበር ይላሉ። ነገር ግን እንደፈለጉ ከሀገር ሀገር ተንቀሳ ተሳትፎ ንግድን ለማንቀሳቀስ እንደዚህ ጊዜ ፈታኝ አልነበረም ሲሉ ይገልጹታል። በዓለም አቀፍ ደረጃም የተመሰከረ ማንሰራራት ነበረው። እርግጥ ነው አስራ አንድ ፐርሰንት፣ ስምንት ነጥብ አምስት ፐርሰንት የሚሉ ዝግቦች ነበሩ፣ ግን ከሞላ ጎደል በስምንት ነጥብ አምስት በዘጠኝ ፐርሰንት ጂዲፒ እድገት ሀገራዊ እድገት ነበር ማለት ይቻላል። ማይካድ ለውጦችም ነበሩ። በተለይ ደግሞ ከኢንፍራስትራክቸር አንጻር በተለይ ዩኒቨርሲቲዎች በሰፊ ተገንብተዋል። ው ብዙ መንገዶች ተሰርተዋል። ዓለም አቀፉም ተቋማት እነ ወርልድ ባንክ አይምኤፍ የመሰክሯቸው እውነቶች ማለት ነው። ለምሳሌ የቀላል ባቡር የምንለው ከአዲስ አበባ ጅቡቲ የሚሄደው የሀገር አቋራጩ ባቡር አንድ ወደ መቀሌ ታስቦ የነበረው እስከ ሀራ ገበያ የተዘረጋው የባቡር መስመር እነዚህ ትልልቅ የሚያማልሉ ፕሮጀክቶች ነበሩ። በተለይ በመንገድ ዘርፍ ያ በጣም የተሻለ ምርታ የነበረበት ነበር። እንደው በአጠቃላይ በኢኮኖሚው ፖለቲካውን ሲነኩባቸው በብዙ ችግሮች ውስጥ የማስገባት እንትን ነበረው ስርአቱ እንጂ እንደው እውነት ለመናገር መሬት ላይ እየወረዱ የሚታዩ ነገሮች ነበሩ። የመጣነቱ ባለሙያና ፖለቲከኛው ጌትነት ወርቁ ከ አስር ዓመተ ምህረት አስቀድሞ የነበሩ ትልልቅ ፕሮጀክቶች ያለፉትን ሰባት ዓመታት ጭላንጭል የታየ ቢሆንም አሁን ላይ የለም ማለት ያስችላል ይላሉ። ከዚህ ውጭ ግን ባልተረጋጋ፣ እንዲሁም የኑሮ ውድነቱን ከፍተኛ ችግር በሆነበት በዚህ ወቅት በፓርኮችና ከተማ ማስዋብ ላይ ያሉ ስራዎች ትኩረት ማድረግ ለኢኮኖሚው ለውጥ የሚያመጡ ናቸው ሲሉ ይናገራሉ። በአብዛኛው ወደዚህ ወደ ቱሪዝም ለመሳብ የሚመስሉ ፕሮጀክቶች ተሰርተዋል። ለምሳሌ ፓርኮች፣ አቴንኬ ሎጂዎች እና እንደዚህ አይነት ነገር አሁን በቅርብ ጊዜ ደግሞ የኮሪደር ልማት በሚል ከተሞችን የማ ተጠቅሷ የሚመስሉ ነገሮች ተሰርተዋል። እኔ ከብልጽግና ስርዓት በበጎ ሊጠቀስለት የሚችለው የሚመስለኝ መጥቀስ ያለብን ምንም ጥያቄና መሰል የለው ህዳሴው ግድብ ላይ ያደረጋቸው ነገሮች፣ ያም ችግር የለውም ማለት አይደለም ግን በጣም እምርታዊ ለውጥ የሚባል ነው። ከዛ በተረፈ እነዚዎችና የከተማ ማስዋብ ነው። በተለይ ስቴብል ባልሆነ ሀገር ውስጥ ስቴብሊቲ በራቀው ወይም መረጋጋት በራቀው ሀገር ውስጥ ያን ያህል ለኢኮኖሚው በጎ አስተዋጽኦ ያመጣሉ ወይም እነዚህ ነገሮች በአብዛኛው ቱሪዝም ለመሳብ ተብሎ ሎካልም ይሁን ፎሪነርስ ሲሆኑ እነዚህ አይደለም። እኔ እኔ እኔ ለምሳሌ በጣም መወዳቸው አካባቢዎች ደብረ ዘይት ሊሾፍቱ የምንለው በፍጹም እግሬን ማንሳት አልፈልግም። ለምንድን ነው እንደዛ ማላረገው? ቢካዝ የጸጥታው ችግር ወጣ ስን ይሄንን በተቃራኒው ሀፕን ቢያደረግስ ባሳለፍነው አመት በተለይም ባለፈው 2016 ዓ ም በርካታ የሚባሉ የህግ ማሻሻዎች ተደርጎባቸዋል ተብለው ሊጠቀሱ ይችላሉ። በተለይም ከማክሮ ኢኮኖሚ ማሻሻዎች አንጻር ስርነቀል የሚባሉ ለውጦች ተካሂዷል ተብሎ ይታመናል። በኢትዮጵያ እንግዳ የሚባሉ የኢኮኖሚ የፋይናንስ ፋይናንስ እና ኢንቨስትመንት ግጋቶችም ወጥተዋል። ከአመታት ከፍተኛ ድርድር በኋላም ከዓለም አቀፍ የገንዘብ ተቋማት አዳዲስ ብድሮችና የገንዘብ ድጋፎች ለማግኘት የተቻለበትም በዚሁ ጊዜ ነው። ይሁን እንጂ መንግስት በነዚህ አመታት ውስጥ እነዚህን የመሰሉ የኢኮኖሚ ማሻሻዎችን እያደረገ ቢሆንም አሁንም ከውጭ የሚገኝ ድጋፍ በጣም ዝቅተኛ መሆኑን ዶክተር ቆስጠንጢኖስ በርሀ ተስፋ ይናገራሉ። ሁለት ሺህ ሀያ ድረስ የነበረው ሁኔታ አሁን ሁለት ሺህ ሀያ ላይ ወደ አምስት ነጥብ ሶስት ቢሊዮን ዶላር ነው፣ በእርዳታ እንኳን ያገኘ ነው። ከነዚህ ከምዕራብ ሀገራት አሁን ያለውን ሁኔታ አላቀንጎ በጣም ትንሽ ነው። ባለው ሀገሪቱ ውስጥ ባለው አለመረጋጋትና ሁከት ብዙ ረጅ ድርጅቶች ፊታቸውን አዝረዋል። አሁን ደግሞ የዩናይትድ ስቴትስ መንግስት እስከናካቴው በሰብአዊ እርዳታ ደረጃ የነበሩት የጤና፣ የትምህርት፣ የመሳሰሉት ነገሮች ስርዟቸዋል። እስከናካቴው ሌላው ን የተካተቱት የምጣኔ ሀብት ባለሙያውና ፖለቲከኛው ሙላት ገመቹ በበኩላቸው ኢትዮጵያ እየወሰደቻቸው የሚገኙ የኢኮኖሚ ማሻሻያዎች ከለውጥ ይልቅ ወደ ባሰ ኢኮኖሚ ቀውስ አስገብቷታል ሲሉ ይናገራሉ። የኢኮኖሚ ለውጥ ሊኖር የሚችለው በመጀመሪያ የፖለቲካ ሁኔታው መሻሻል ሲኖር ብቻ ነው ሲሉም ተናግረዋል። በተለይም በሀገር ውስጥ ሰላም ባለመኖሩ ምክንያት ምርትና ምርታማነትን ማነትን ጨምሮ የሚመረቱ ምርቶች ወደ ውጭ ተልኮ የውጭ ምንዛሬ ለማግኘት የሚደረገው ስራ ውጤት ያመጣል ተብሎ አይጠበቅም ይላሉ። ሰው ሁሉ ከእጅ ወደ አፍ ሆነበት፣ ረሀብተኛ በበዛበት፣ ስራ አጥ በሞላበት፣ ትምህርት ደረጃ ሁሉ በወደቀበትና ዩኒቨርሲቲ በየቦታው መግባት አሁን ለአሁኑ ትውልድ እንደ መንግስት ተሰማት የሆነበት እንዴት ተደርጎ ነው ይሄ ሁሉ ባለበት ኢኮኖሚው ተሻሽሏል እንዲህ ሆነናል ብለን የምታደርገው ስድስት ዓመት ስንት ነበረ? ዛሬ ስንት ደርሷል? የውጭ ምንዛሪው አሁን ሁለት መቶም ይመልሰናል። እንዲ አሁን እየሄደ ነው። ውጭ ምንዛሪ ውጭ ምንዛሪን ልታከማች የምትችለው ወደ ውጭ ልክ ዜጎች ፖለቲካው ተሻሽሎ ከቦታ ወደ ቦታ ተዘዋውሮ ሰላም ተፈጥሮ በየቦታው አሁን ስራ ያጣው ስራ መስራት ሲችል ብቻ ነው። ኢንቨስተሮች የውጭውን ተወና የሀገር ውስጥ ሰው ፍርሃት ላይ አለ። የጠቅላይ ሚኒስትር አብይ አህመድ ያለፉት ሰባት ዓመታት በተለይም ከኢንቨስትመንት አንጻር ከፍተኛ የሆነ ክፍተት የታየበት መሆኑ ይነሳል። ለዚህ ዋነኛ ምክንያት ሆኖ የሚቀርበው ደግሞ በአገሪቱ የተለያዩ ማዕዘናት የተከሰቱ የጸጥታ መደፍረሶች መሆናቸውም ይገለጻል። የኢንቨስትመንትና ቢዝነስ አማካሪው አቶ ከፈለኛ ይሉ ኢንቨስትመንት በዋነኝነት ሰላም ይፈልጋል ሲሉ ይናገራሉ። አንዳንድ የሚፈልገው ሶስት ነገሮች ነ አንደኛ ሰላም፣ ሰላም፣ መረጋጋት፣ የኢንቨስተሮችን መተማመን፣ ምንም አይነት ፖለቲካል ዘቢዎች አይነት ረብሻ አለመፈጠር፣ ይሄ አንዱ። ሁለተኛው ፕሮፐርቲ ራይት የንብረት ምክንያቱም ኢንቨስት ያደረግከው ገንዘስተር ኢንቨስት የሚያደርገው ተጨማሪ ገቢ ለማግኘት ነው እንጂ ቻርጅ ስራ ለመስራት አለ እና ይሄንን ፋብሪካ ከፍተህ የመቃጠል እድሉ ዘጠና ዘጠኝ ፐርሰንት ከሆነ መንገድ የመዘጋት እድሉ ዘጠና ዘጠኝ ፐርሰንት ከሆነ አዲስ ጋ በቃ ማቆም ነው ያለ ነገሮችም ማለት ነው ይህ ግኝ ፈርስጋር ፕሮፐርቲ ላይ ሌላው ኮንትራክቹዋል ኢንፎርስመንት ኮንትራክቹዋል ኢንፎርስመንት የህግ በላይነት ይሁን መከበር፣ ይህም በምርት የሚፈልግ ነገር ነው። ይሁን እንጂ ኢትዮጵያ ከሀያ አመታት በኋላ የካፒታል ገበያ መጀመር በኢኮኖሚው ረገድ ከታዩ በጎጎኖች መካከል የሚጠቀስ ሲሆን የመዋለ ንዋይ ፖሊሲዎችም ጥሩ ጅማሮች መሆናቸው ይነሳል። የብር በገበያ ላይ መቆየትን ወይም መንሳፈፍን ጨምሮ ከአምሳ አመታት በኋላ የተደረጉ ነገሮች ሲሆኑ የመንግስት ድርጅቶች ወደ ግል ዘርፍ መምጣት እንዲሁም የውጭ ባንኮችና ድርጅቶች ወደ ሀገር መግባት በበጎጎኑ የሚታዩ መሆኑን ዶክተር ሚኒስትር ቆንተንቲኖስ ይናገራሉ። እነዚህ ማሻሻዎች ውጤት እስኪያመጡ ችግሮች ሊታዩ እንደሚችሉ የተናገሩም ሲሆን፣ ይሁን እንጂ ባለፉት ሰባት ዓመታት በኢኮኖሚ ረገድ ከታዩ በጎ ጎኖች መካከል ተጠቃሽ መሆኑን ይናገራሉ። አሁን የኢኮኖሚ ምሰሶ ሊሆኑ የሚችሉ ፖሊሲዎች በሙሉ ወጥተዋል። የካፒታል ገበያ ከሀ አመት በላይ ተጀምሯል። አሁን ያ ትልቅ እመርታ ነው ላሉ ለኢትዮጵያ ኢኮኖሚ መዋለ ነው ፖሊሲዎች በብሔራዊ ባንክ የሚወጡ እንደገና ትልቅ አብዮታዊ የሆነ ለውጥ ነው የምናይባቸው ያለ ነው የብር በገበያ መንሳፈፍ እንደገና አመት የተደረገ ነገር ነው። የወለድ በገበያ መንሳፈፍ ለሀምሳ አመት የተደረገ ነው። መንግስት ድርጅቶች ወደ ግል ሴክተሩ ተሳትፎ ማምጣት አሁን ኢትዮጵያን ኢንቨስትመንት ሆልዲንግስ መቋቋሙ አንዱ ትልቅ ምርታ ነው። ውጭ ባንኮች መግባት ትልቅ ምርታ ነው። የውጭ ኩባንያዎች ኢትዮጵያ ውስጥ በንግድ ስራ ለመሰማራት ፈቃድ መኖሩ ትልቅ ምርታ ነው ብዬ ነው የማስበው። እርግጥ እነዚህ ውጤት እስኪያመጡ ድረስ አንዳንድ ችግሮች እናይባቸዋለን። ከውጭ ወደ ሀገር ውስጥ የሚገባው እና ወደ ውጭ የሚላከው ከፍተኛ የሆነ ልዩነት ጦርነት መኖሩንም ጨምረው የሚናገሩት ምጣኔ ሀብት ባለሙያው ሙላ አገመቹ ከውጭ የሚገባው ከፍተኛ መሆኑን ይናገራሉ። ይህንን ለማስቀረት ደግሞ በተለይም ትልልቅ መብረቻዎችን አቋቁሞ ምርት አምርቶ ወደ ውጭ ይልኮ የውጭ ምንዛሬ ለማግኘት ከምንም በላይ ሀገርን ሰላም ማድረግ ይገባል ሲሉ ተናግረዋል። የምናስመጣቸውን ነገሮች ሁሉ ገጠል እዚሁ ሀገር እንደምንም ብለን ሰብስቲቲዩት ለማድረግ መቻል መኮር ነው። ይህን ለማድረግ ደግሞ ሀገርን ሰላም ማድረግ አለብህ። እያንዳንዱ ሰው እንዲያመር ሁኔታዎችን ማመቻቸት፣ ፖለቲካውን ማዘመን መቻል አለብህ። አለበለበት አስቸጋሪ ነው። መንግስት እያካሄድ ኩ እገኛለሁ የሚለው ለውጥ ለመተግበር በተለይም ዝቅተኛ ገቢ ላላ በተለያየ አግባብ ድጎማ የተደረገላቸው በዚህ አመት ብቻ አራት መቶ ቢሊዮን ይነሳል ሲሉ የሚገልጹት ደግሞ የፕላንና ልማት ሚኒስቴር ሚኒስትር ዶክተር ፍጹም አሰፋ ናቸው። እኛ የምናረገው ሪፎርም ተገብረው ፖሊሲ የኢኮኖሚ ፖሊሲ የእኛን ችግር የሚመስል ከኛ ችግር የሚመነጭ እ ከየትኛውም ሀሳብና እንዲሁ በቲዎሪ ጋር ብቻ የሚዛመድ አይደለም። መሬት ላይ ምን ይመስላል የሀገራችን ተጨባጭ ሁኔታ ዜጎቻችን ምን አይነት ተግዳሮት ሊያጋጥማቸው ይችላል የሚለውን ፈትሾ በዛ መጠን ዝግጅት ማድረጉ ነው ማለት። ከዚያ አኳያ ይሄ ሪፎርም ሲደረግ ዝቅተኛ ገቢ ላላቸው እና ተጋላጭ ለሆኑ ዜጎች በተለያየ አግባ ለአግባብ የሚሰጡ ድጎማዎች ስንደምረው በአመቱ በጀት የተያዘላቸው አራት መቶ ቢሊዮን ብር ነው። ጠቅላይ ሚኒስትር አብይ አህመድ ባለፉት ሰባት አመታት ያጋጠማቸውን የኢኮኖሚ ፈተናዎች ለማለፍ እየሄዱበት ያለው ሁኔታ አበረታች መሆኑን የሚያነሱ ባይጠፉም በዋናነት ግን ኢኮኖሚ እድገት ያለ ሰላም የሚሆን አይደለም ሲሉ በአጀንዳችን የተካተቱ አካላት ገልጸዋል። በተለይም የዜጎችን የኑሮ ጫና መፍታት የመንግስት ተቀዳሚ ስራው ነው ያሉም ሲሆን፣ ነጋዴውም ከቦታ ቦታ ተንቀሳቅሶ እንዲሰራ ማድረግ ይገባል ሲሉም ተናግረዋል። በመሆኑም ጅምር ስራዎች ቢኖሩ ቢኖሩም ለውጥ የማምጣታቸው ሁኔታ አሁን ላይ ጥያቄ ውስጥ ነው ሲሉ በአጀንዳችን የተካተቱ አካላትም ገልጸዋል። የጠቅላይ ሚኒስትር አብይ አህመድ የሰባት ዓመታት ጉዞ። በነገው አጀንዳችን ደግሞ በዲፕሎማሲ ዘርፍ የታዩ በጎ ስራዎችና ክፍተቶችን